እግዚአብሔር እንድታመሰግን ስለፈለኩ ነው። ለምን እግዚአብሔር ፈቅዶልን ነው። ብዙ ሰዎች አልተፈቀደላቸውም። ይሄን አንተ ግን ፈቅዶልን ነው እግዚአብሔር። እውነት እግዚአብሔርን አመስግን። ለምን ለዚህ ትልቅ በረከት እግዚአብሔር ስለፈቀደል እና አሁን ስለ ሽልማት ካወራ ደግሞ አሁን አንተ እንዲያን ነገር እንዳወራ አትፈልግም፣ ግን ያው ላወራ ዝም ብዬ ዶክተር ወዳጄን ያነሳው ሀሳብ ነበር እና ምን አለ፣ የሴኔና ወርድ ላይ እኔ በራሴ እጩ አድርጌዋለሁ አለ። እና ይሄን ሀሳብ እኔ ተስማምችበታለሁ። ሴኔን አዋርዶ ብቻ ሳይሆን አሁን ኢትዮጵያ ውስጥ አዋርዶች አሉ። ለምሳሌ በጎ ሰው አለ። የተለያዩ አዋርዶች አሉና እነዚህ አዋርዶች ላይ የምትካተሉ ሰዎች ሴፉን እንደሌለ ቁጠሩ። ታ ሱፊት ባይሆን ደስ ይለኝ ነበረ። እና ልጨርስ፣ ሴፉን እሱ አዋርዶች ላይ አንተ በተሸለም ደስ ይለኛል። ይሄንም የምለው ለምን መሰለክ አሁን ያንተ ሴፉ ኦኒቤ ሴፉ ፋንታሁን ያለ ፕላትፎርም አለኛ ነው የጠቀመን የሁሉ ሰው የተረዳበት አሁን እኮ የምናወራው የብዙ ሺህ ሰዎችን ህይወት የሚለውጥ ጉዳይ፣ እግዚአብሔር የሚከብርበት ያለ ትልቅ ህንፃ ተሰርቶ አረጋኖች የሚጠቀሙበት አንድ ሰው እንኳን አልጋ ቁራኛ ትልቅ ነገር ነው የሚጠቀምበት ነገር ስለሆነ ነገ ከነገ ወዲያም ለተመሳሳይ አላማ በተሻለ መልኩ እንዲሰራ ስለምፈልግ ነው። እና እባካችሁን የምትከታተሉ የመቄዶንያ ተገልጋዮች፣ እኔን ወዳችኋሉ የምትሉኝ ሰዎች ካላችሁ በተገልጋዮች፣ በሰረጃዎች፣ በተለይ በአልጋ ቁራኛ ሰዎች ስም ለምናችሁ፣ ይሄንን ሰይፉን በተለያየ ሽልማቶች አድርገን ፕላትፎርሙ ከፍ እንዲል ሰዎች እንዲረዱበት ለማድረግ ነው እንጂ ለአንተ ብዬ እኮ አይደለም። እኔ ለዚህ ምላሽ ለመስጠት ነው። ከአሁን በፊትም የበጎ ሰው ሽልማት ላይ ታጭቼ አመሰግናለሁ ብዬ ከውድድሩ ራሴን አቅልያለሁ። ማለት ትልቅ ብዙ ትልልቅ ስራ የሰሩ በጎች አሉ። እኛ እየቀለድን ነው እዚህ ቦታ ላይ ቁጭ ብለን። እሱ ብቻ አይደለም፣ የሲኤንኤን ሂሮ አዋርድንም ገብቼ ይችዋለው። በተለያዩ ሀገር ላይ ኖረው የምስኪኖችን ህይወት የቀየሩ ሰዎችን ነው በዛ ፕሮግራም ላይ የሚያጩትም የሚሸልሙትም። ከዛ አንፃር። እኔ ትክክለኛው ባለሆነ ቦታ ላይ ስለሆነ የዶክተር ወዳጄ አስተያየት የተሰጠው ለዚህ ለሴኔን ሂሮ አዋርድ ትክክለኛ ብቁ የሆነው ሰው የክብር ዶክተር ቢንያም በለጠ ስለሆነ እሱ እንዲታጭ እኔ ደግሞ ማየት ይቻላል እ ይህን እንዝጋው እዚህ ላይ አስተያየት ለመስለ የምፈልገው እኔ ለምን መሰለህ፣ አሁን እኔ እንደዚህ ስል በምክንያት ነው፣ ዝም ብዬ አይደለም። ገና ስንጀምር ምናልክ አንተ ገና ይሳካ ይሳካ ታውቅ እንደዚህ አይነት ኤክስፔሪንስ የለህም እግዚአብሔርን ይሰራል ብለህ እግዚአብሔርን በመተማመን ይሄ አምስት ቢሊዮን ብር እስከተገኘው ድረስ ዩቲዩቤን ኢንካም ትቼ ስራዬን ትቼ ማለት ነው እንግዲህ ለመቄዶንያ ገቢ ማሰባሰቢያ አምስት ቢሊዮን እስከተገኘ ረጅም ጊዜ ሊወስድ ይችላል። ያን ሁሉ መስዋዕት ከፍለ ማድረግ ብዙ ሰው አያደረገውም። ብዙ ሰው ስለማያደረገው ነው እኔም ትልቅ ሽልማት ትልቅ ነገር ሆኖ ሳይሆን አትሊስት ለፕላትፎርሙ ብለን ነው። እና ይሄ ነገር ግን መሆን አለበት ብዬ ስለማምን፣ በዛው መልክ እሺ እንድትል ነው ሳይፎ በጋችን ላይ እንደው መረጃ ለመስጠት ያህል በመላው ዓለም ያሉ የዚህ ፕሮግራም ተከታታዮች ያላቸውን ነገር እየሰጡ ነው፣ በአይነትም በገንዘብ እስካሁን የሰበሰብ ነው። እግዚአብሔር የተመሰገነ ይሁን፣ ከአንድ ቢሊየን ብር በላይ አልፏል። እና ለዚህ ለተሳተፉ ሁሉ ምስጋና መጀመሪያ እናያቀረ ገና እንግዲህ ይቀጥላል። መቅዶኒያን በዚህ ፕሮግራም የተነሳ ቀርብ ብዬ ማየት አጋጣሚ ተፈጠረልኝ። ለዛም በጣም መሰጠኝ። ቀድማሉ። አንዳንዶች ትከሻ ይገፋፋሉ። አንዳንዶች በቅርብ ርቀት ይከተላሉ። አንዳንዶች ራቅ ይላሉ። በመጀመሪያው እና ሁለተኛው ዙር አካባቢ ማን ሊያሸንፍ እንደሚችል መገመትም አትችልም። ትጨነቃለህ። አንዳንድ ሰዎች አይቀመጥም? ወደ ቲቪው ይጠጋል። ነገር ግን የእኛዎቹ አሸናፊ አድርጎ መስመር የሚያስቆርጣቸው ኮንሲስተንትሊ ያያዩትን ድል ለማግኘት ፔሳቸውን እየቀነሱ ሳይሆን እየጨመሩ እየጨመሩ ሲሄዱ ነው። እየጨመሩ ሲሄዱ ኃይል ሲሸጋሸግ ታየዋል። ምን ይሆናል? ቀድሞ የነበረው መቅረት አይደለም፣ መዘጌት አይደለም፣ ቆሞ ታዛቢ ይሆናል። ከአስር ደቂቃ ፊት የቀደመው ሰውዬ አድዋራጩ ነው፣ ወጥቶ ታዛቢ ይሆናል። ይሄ ትከሻ ይገፋፋ የነበረው ተከታይ ይሆናል። ተከታይ የነበረው ሁለቴ አንዴት አጥፎ ታዛቢ ይሆናል። ተመልካች ይሆናል። ታዛቢ ይሆናል። ተከታይ ይሆናል። የኛዎቹ አንበሶች ደግሞ ቆርጠው ወርቅ ይወስዳሉ። ይህን ነው የምታየው። በኢኮኖሚያ ፖለቲካው ሩጫ ውስጥ ብዙ ከበባ አለ። አለሁ አለሁ የሚል ከግራ ከቀኝ ብዙ ነው። ኮንሲስተንትሊ ፔስን አትቀንስ። ሩጫውን ስታፋጥን የሚፈጠረው ነገር ምንድን ነው? እነዛ ትከሻ ጋፉ የነበሩት በዚያ ስፒድ በዛ በዚያ ዴዲኬሽን ማድረግ ሲያቅታቸው እየወረዱ እየወረዱ ወይ ይታዘቡዋል ወይ ይከተሉዋል ወይ ደግሞ ያንተን ፍጥነት እያዩ ይገረሙብሃል። አንተ ግን ትጨርሰዋለህ። የኢትዮጵያ መጻኢ ታሪክ ይሄ ነው። ከበባው አለ፣ አብሮ ሯጩ አለ፣ ትከሻ ገፋፋው አለ። በከፍተኛ ፍጥነት በሁሉም ዘርፍ ሮጠን የመጨረሻዋን መስመር ቆርጠን ብልጽግናችንን እናረጋግጣለን። ትልቁን ችግር ትልቁን ፈተና አባ የሚባለውን ፈተነዋል። የ2018 የኢትዮጵያ የማንሰራራት ዘመን ነው ብለው ነበር። እንዲያውም የእሱ መገለጫ ከሚታይ ህልም ወደሚጨበጥ ብርሃን እዚህ ቦታ ሲመጡ እና ሲያዩት መጨረሻው ይሄ ንግግር ትዛላሉት። እኔ ይህንን ጥያቄ የመንግስትን የስራ ኃላፊዎች ብጠይቃቸው ራሴ ደስ ይለኛል። ምክንያቱም የዛሬ 3 4 አመት ገደማ በ2018 የኢትዮጵያ ስራዎቻችን፣ ልፋቶቻችን፣ ድካሞቻችን ፍሬ አፍርተው ከሀሳብ ወደሚጨበጥ ነገር ይቀየራሉ የሚል ሀሳብ ስንጋራ ስንወያይ ጥቂት አመታት አልፈዋል። በዚያ ጊዜ ሆነው ሲያዩት ምን እንደሚሉ አላውቅም። ዘንድሮ ደግሞ የኢትዮጵያ የማንሰራራት አመት ይሆናል ብለን ነበር። የኢትዮጵያ የማንሰራራት ዓመት መሆኑን እኔና እናንተ ሳንሆን ኢትዮጵያውያን ሳይሆኑ አለም ከአባይ ጋር የሚመሰክረውና የሚያዩ ጉዳይ ነው። አንሰራርተናል። በቃ ኦልሬዲ በጂኦ ፖለቲክሳችን ተቀይሯል። አባይ ማለት እኮ ኢኮኖሚክ ፋይዳው ብቻ ሳይሆን በርካታ ፋይዳዎቹ ኢትዮጵያ ላላት ህልሞች በትልቁ ግብአት መሆን የሚችል ስለሆነ የማንሰራራት ዘመኑ በህዳሴ የማንሰራራት ዘመኑ በከተሞቻችን፣ በግብርናው፣ በቱሪዝሙ በነገራችን ላይ ዳኒ አምና 2024 እና ዘንድሮ የሐምሌና ነሐሴ ዳታ የዲያስፖራ ኢንፍሎ የውጩን አለ የእኛ ዲያስፖራዎች ኢንፍሎ ከ50 ፐርሰንት በላይ እኮ አድጓል። የአምናው ዳታና የአቻ አምናው ዳታና የዘንድሮ ዳታ የአንድ አገር ዳታ አይመስልም። በከፍተኛ ቁጥር አድጓል። ብዙ ሰው እየመጣ ነው ያለው። በዛ ልክ የሀብት ትራንዛክሽን አለ። እኛ በነጋዴ ጭንቅላ ስለማናስበው እንጂ እንቅስቃሴ ውስጥ የሀብት ፍሰቶች አሉ። እና ቱሪስት እያደገ ነው ያለው። ለምን የሚታይ ነገር አለ። እኛ ከተማ መጣ በጣም በርካታ የሚታዩ ጉዳዮች አሉ። እርሻችን የተቀየረ ነው ያለው። ግሪን ሌጋሲ ኢንቫይሮንመንታችን የቀየረ ነው ያለው። ከተሞቻችን ግሪን እየሆኑ ያሉ፣ ግድቦቻችን በሙሉ ጥም ብሎ ሞልተዋል። እና ማንሳራቱ የሚጨበጥ፣ የሚዳሰስ የሚታይ ለኛ ይበልጥ ጉልበት የሚሰጠን ማየት፣ ለተሳሙት ደግሞ መጥተው ሲያዩ አይናቸውን የሚገልጥ ይሆናል። እንግዲህ እኔ ምኞት ከሚቀጥለው ሳምንት 15 ቀን በኋላ የህዳሴ ግድብ ለመላ ኢትዮጵያውያን ለጉብኝት ክፍት ይደረጋል። ኤርፖርቱ እንዳየው በመጠነኛ ተሰርቷል። የኢትዮጵያ አየር መንገድ ሊበር ይችላል። እዚህ Q400 780 ሰው ይዞ ሊመጣ ይችላል። ያ ሰው መጥቶ ጎብኝቶ፣ ከመቶ በላይ ቪላዎች ተዘጋጅተዋል። አድሮ መሄድ ይቻላል። ቀድሞ ቡክ አድርገው መጥተው ይሄንን አባዩን ችግር ይሄንን የዘመናት ቀፍድዶ የያዘን ኢትዮጵያ ትልቁን ፈተና እንዴት ይህ ትውልድ ሰብሮ እንዳስቀረው ማየት መማር የሚኖርባቸው ይመስለኛል። ይህንን ጉዳይ ስናነሳ ታሪክ የምንሻማ ሳንሆን ታሪክ የምንሰራ ትውልድ መሆናችንን ማሰብ ያስፈልጋል።